ሴት ልጅ የምትሸነፈው በመልካም ንግግር ነው። ለምን? ሴትነት በራሱ መልካምነት ስለሆነ ውስጡ ያለው መልካም ስለሆነ የምትነግራት መልካም ቃል ከእሷ ውስጥ መልካምነት ጋር እንትን ነው ኢንተርከኔክትድ ያደርጋል። ለዛ ነው አይታችኋል፣ እናታችን ትልቅ ጥፋት አትፈተንባት ምናምን እንመጣና እናታችን ገና መልካም ቃላቶችን ስንናገር እናት ወዲያ እንትን ነው የምትለው፣ በቃ ልቧ ክፍት ነው የሚለው። ለምን? መልካም ንግግር ለእሷ ድክመቷ ስለሆነ ነው ድክመቷ ስለሆነ ይሄ ደግሞ መልካም ንግግር ድክመቷ የሚሆነው እሷ መልካም ስለሆነች ነው። ስብዕና ማተር ያደርጋል። ዩሱፍ ያሸነፋት ስብዕናው ነው። እንትን ደረቱ ምናምን አይደለም ስብዕናው ነው። ስብዕና ፐርሶናሊቲ ማተርስ። ስለዚህ ሴቶች መልካም ንግግር የሚናገርን ራሱን የሚጠብቅ ወንድ ልጅን ይወዳሉ። ራሱን የሚጠብቅ ማለት መጽዳት ብቻ አይደለም፣ አካላዊ አይደለም። እሷ አንድ ነው እሷ አንድ ነው ነገር ግን ራሱን የሚጠብቅ ራሱን መሸከም የሚችል ወንድ ልጅ ለራሱ ክብር ያለው፣ በራሱ ማንነት ውስጥ የሚኖር ዓለምን ኤክስፒሪያንስ ለማድረግ ክፍት የሆነ እሷን ማዳመጥ የሚችል መረዳት የሚችል